ዘይነብ፣ ዓለም ሀብቴ፣ እንዲሁም ካዬ ዴይ ስሪ ላይ ተሳትፎ ያደረጉት ተማሪዎች ናቸው። የተሰጠውን ፈተና በሚገባ ሰርተዋል። ስህተቶቻቸውንም አርመዋል። ጎበዞች በርቱ፣ በዚሁ ቀጥሉ። ሌሎቻችሁም ተሳትፎ በማድረግ የምትማሩትን በተግባር ለውጡ። ሎ ማ ዲር ስቱደንት፣ ልካም ደ ፎር እንኳን ወደ ዴይ ፎር ትምህርታችን በደን አመጣችሁ። ከዴዋን ጀምሮ እየተከታተላችሁ ያላችሁ ጎበዞች በርቱልኝ። ገና ብዙ ጠቃሚ ርዕሶችን አዘጋጃለሁ። ስለዚህ ባለማቋረጥ ጠንክራችሁ ተማሩ። የዛሬው ትምህርታችን የሚሆነው ታልኪንግ አባውት ፋሚሊ ኤንድ ፍሬንድስ፣ ስለ ቤተሰቦቻችን እና ስለ ጓደኞቻችን በእንግሊዝኛ ማውራት ይሆናል። ዛሬም እንደተለመደው ከዚህ ትምህርት ጥቅም ካገኛችሁና አንድ ደረጃ በእንግሊዘኛችሁ ከፍ ካላችሁበት በቪዲዮ መጨረሻ ላይ ሰብስክራይብ በማድረግ ድጋፋችሁን እንድታሳዩኝ ይጠብቃለሁ። በቪዲዮ መጨረሻ ላይ ራሳችሁን የምትፈትሹበት እንዲሁም ትምህርቱን በተግባር የምትለውጡበት ዛሬም ፈተና ይኖርናል። ስለዚህ እስከ መጨረሻ በመቆየት ተከታተሉ። ወደ ትምህርታችን እንሂድ። መልካም ጊዜ። ታልኪን አባውት family ወይም ስለ ቤተሰብ። ማውራት ከሚለው እንጀምራለን። ወደ ንግግሮቹ ከመሄዳችን በፊት ዛሬ ለምንማረው ትምህርት ወይም ደግሞ ለምንማረው ንግግሮች ጠቃሚ የሆኑ ቃላቶችን ከነትርጉማቸው እናያለን። እነዚህ ቃላቶች ለዛሬው ንግግራችን ብቻ ሳይሆን በአጠቃላይ ለእንግሊዝኛ እውቀታችን ይጠቅሙናል። ስለዚህ ፈጠን ፈጠን ብለን የቃላቶችን ትርጉም እናያለን። እዚህ ጋር የምታያቸው በጣም ቀላል ብዙዎቻችሁ የምታውቋቸው ቃላቶች ናቸው። የመጀመሪያው ማደር የሚለው ነው ትርጉሙ እናት፣ ፋደር አባት፣ ሲስተር እህት፣ ብራደር ወንድም፣ አንክል አጎት፣ አንት አክስት ግርል ሴት፣ ቦይ ወንድ፣ ከዝን ያክስት ወይም ያጉት ልጅ፣ ዋይፍ ሚስት፣ ሃዝበንድ ባል፣ ሰን ወንድ ልጅ፣ የኛ ወንድ ልጃችን ማለት ነው። ዳውተር ሴት ልጅ ማደር ኢንሎ የባል ወይም የሚስት እናት። ፋደር ኢንሎ የባል ወይም የሚስት አባት። ሌላው ደግሞ ቻይልድ ልጅ፣ ወንድም ሴትም ሊሆን ይችላል። ልጅ ቻይልድ ይባላል። ችልድረን ሲሆን ልጆች በዛ ይላል ማለት ነው። ፔረንት ወላጅ ወይም አሳዳጊ። ፔረንትስ ወላጆች ወይም አሳዳጊዎች። እዚህ ጋር ሁለቱንም እናትም አባትም ይሆናል ማለት ነው ፔረንትስ ስንል። ሪለቲቭ ዘመድ፣ ማንኛውም ዘመድ ሪለቲቭ። ፌሚሊ ቤተሰብ። ሲብሊንግ እህት ወይም ወንድም ሲብሊንግ እንላለን። ይሄንን ካየን በኋላ አሁን ወደ ንግግራችን መሄድ እንችላለን። የመጀመሪያውን ንግግር ስናየው ጥያቄው ቤተሰብ ውስጥ ስንት ናችሁ ይላል። ሀው መኒ ፒፕል አር ዜር ኢን ዩር ፋሚሊ ሀው መኒ ፒፕል አር ዜር ኢን ዩር

ኢን ማይ ፋሚሊ ዜር አር ፋይቭ ፒፕል ኢን ማይ ፋሚሊ። አምስት ነን ማለት ነው። ወይም ማይ ፋሚሊ ማለት የእኔ ቤተሰብ ውስጥ አምስት ነን እያለን ነው። ስለዚህ በዚህ መልኩ ቤተሰብ ውስጥ ያለውን ቁጥር መግለጽ ይቻላል ማለት ነው። ምናልባት ቤት ውስጥ እኛ ብቻ ከሆነ ልጅ የሆን ነው ወይም አንድ ልጅ ብቻ ካለ ይህን ጥያቄ በዚህ መልኩ እንመልሳለን እኔና ወላጆቼ ብቻ ነን ወይም ሌላ ሰው የለም ሶስት ነን ለማለት ከፈለግን ኢትስ ጀስት ሚ ኤንድ ማይ ፔረንትስ ኢትስ ጀስት ሚ ኤንድ ማይ ፔረንትስ ኢትስ ጀስት ሚ ኤንድ ማይ ፔረንትስ እኔና ወላጆቼ ብቻ ነን ያለነው እያለ ነው ፓረንትስ ማለት ወላጆች ወይም አሳዳጊዎች ብለን አይተናል። ስለዚህ በዚህ መልኩ እንመልሳለን ማለት ነው። ሌላው ጥያቄ ደግሞ እህት ወይም ወንድም አለ ወይም አለሽ ተብለን ስንጠየቅ ድ ዩ ሃቭ ኤኒ ሲብሊንግስ? ድ ዩ ሃቭ ኤኒ ሲብሊንግስ ዱ ዩ ሃቭ ኤኒ ሲብሊንግስ። እህት ወይም ወንድም አለ? መልሱን ስናይ አይ፣ የቤቱ ብቸኛ ልጅ ነኝ ይላል። ኖ አም አን ኦንሊ ቻይልድ፣ ኖ አም አን ኦንሊ ቻይልድ፣ ኖ አም አን ኦንሊ ቻይልድ ብለን መመለስ እንችላለን ማለት ነው። ቻይልድ ማለት ቅድ ትርጉም ላይ እንዳየ ነው ልጅ ማለት ነው ኦንሊ ማለት ደግሞ ብቸኛ ማለት ነው። ስለዚህ ብቸኛ ልጅ ነን ብለን ለመግለጽ ይህን እንጠቀማለን። ሌላኛው መልስ መስጠት የምንችለው ደግሞ በዚህ ንግግር ነው። አሁንም እህትም ወንድምም የለኝም ለማለት ከፈለግን ሌላኛው አማራጭ አይ ሃቭ ኖ ሲብሊንግስ አይ ሃቭ ኖ ሲብሊንግስ አይ ሃቭ ኖ ሲብሊንግስ። ወንድምና እህት የለኝም እያለን ነው። ወንድምና እህት ካለን ደግሞ በዚህ መልኩ እንመልሳለን። ጥያቄው ተመሳሳይ ነው። ዱ ዩ ሃቭ ኤኒ ሲብሊንግስ፣ እህት ወይም ወንድም አለ አለሽ? የስ ይሆናል ማለት ነው። እዚጋ ቅድም ኖ ነበር ያለው። አሁን የስ አዎ ይሆናል ማለት ነው። የስ አይ ዱ የስ አይ ዱ የስ አይ ዱ አዎ አለኝ። ሃው መኒ ሲብሊንግስ ድ ዩ ሃቭ። አሁን ደግሞ አለን ካልን ቁጥሩን እንጠይቃለን ማለት ነው። ስንት እህትና ወንድም አለህ ወይም አለሽ እንባላለን። ሃው መኒ ሲብሊንግስ ድ ዩ ሃቭ። ሃው መኒ ሲብሊንግስ ድ ዩ ሃቭ። ሃው መኒ ማለት ስንት ብለናል። ሲብሊንግስ እህትና ወንድም ነው። ስለዚህ ስንት ናቸው ተብለን ተጠየቅም ማለት ነው። መልሳችንን ስናይ አይ ሃቭ ቱ ሲብሊንግስ፣ አይ ሃቭ ቱ ሲብሊንግስ፣ አይ ሃቭ ቱ ሲብሊንግስ። ሁለት እህትና ወንድም አለኝ። እናንተ ሶስት ካላችሁ ደግሞ አይ ሃቭ ትሪ ሲብሊንግስ። አምስት ካለን ደግሞ አይ ሃቭ ፋይቭ ሲብሊንግስ እያልን ቁጥሩን መሙላት ነው ማለት ነው እዚህ ጋ። ከዛ ውስጥ ደግሞ ስንት ወንድም ስንት እህት እንዳለን መናገር ከፈለግን በዚህ መልኩ እንናገራለን። ለምሳሌ እዚህ ጋ ሁለት ወንድሞች እና አንድ እህት አለኝ የሚለው ነው የተገለጸው። አይ ሃቭ ቱ ብራደርስ አንድ ዋን ሲስተር

ሁለት እህት ካለን ዋን ብራደር ቱ ሲስተርስ ብለን ሲስተር ላይ ኤስ እንጨምራለን ማለት ነው። ምናልባት ደግሞ አንድ ብቻ ካለን እህት ሊሆን ይችላል፣ ወንድም ሊሆን ይችላል። አንድ ብቻ ካለን ይሄንን መጠቀም እንችላለን። ለምሳሌ አንድ ታላቅ እህት አለኝ፣ ታላቃችን ከሆነች ማለት ነው። አንድ ታላቅ እህት አለኝ ለማለት አይ ሃቭ ን ኦልደር ሲስተር አይ ሃቭ አን ኦልደር ሲስተር። እዚ ጋር ሲስተር የሚለው እህት ነው፣ እሱ ገብቶናል። ኦልደር ማለት ታላቅ ማለት ነው። አን የሚለው ደግሞ እዚጋ የገባው አንድ ቁጥርን ይገልጻል ማለት ነው። እዚጋ ዋን ን ሲስተር አንልም። አን ከተጠቀምን ወይም ኤ ከተጠቀምን ሌላ ቦታ ማለት ነው አንድ የሚለውን ትርጉም ይሰጠናል። ስለዚህ እዚህ ጋር አይ ሃቭ አን ኦልደር ሲስተር ስንል አንድ የሚለውን የሚገልጽልን አን የምትለዋ ቃል ናት ማለት ነው። ታናሽ ከሆነ ደግሞ የፈለግነው ለመግለጽ የፈለግነው ማለት ነው አንድ ታናሽ ወንድም አለኝ። እዚህ ጋ ወንድም የሚለው እህትም ሊሆን ይችላል። እሱን መቀያየት ትችላላችሁ። እዚህ ጋ ታናሽ የሚለውን ስናይ አይ ሃብ ኤ ያንገር ብራደር አይ ሃቭ ያንገር ብራደር አይ ሃቭ ያንገር ብራደር። ያንገር ማለት ታናሽ ማለት ነው። እዚህ ጋ ኤ ብላ የገባችሁ ደግሞ አንድ ቁጥርን ትገልጻለች ማለት ነው። ስለዚህ በዚህ መልኩ መናገር እንችላለን። ሌላኛው በመቀጠል ልንጠየቅ የምንችለው ወይም መጠየቅ የምንችለው የቤቱ ታላቅ ነ ወይስ ታናሽ ነ የሚለውን ጥያቄ ነው። ር ዩ ደ ኦልደስት ኦር ያንገስት፣ ር ዩ ደ ኦልደስት ኦር ያንገስት። እዚህ ጋር ኦልደስት ስንል ታላቅ ነ እያለን ነው። ኦር ወይም ወይም ወይስ እያለን ነው። እዚህ ጋር ያንገስት ደግሞ ታናሽ ማለት ነው። ስለዚህ ታናሽ ነ ታላቅ ነ ታናሽ ነሽ ታላቅ ነሽ እያልን ነው። መልሱን ስናይ ታላቅ ነኝ ከሆነ አም ደ ኦልደስት አም ደ ኦልደስት ብለን እንመለሳለን። ታናሽ ነኝ ከሆነ መልሳችን አም ደ ያንገስት አም ደ ያንገስት። ምናልባት ደግሞ ቤት ውስጥ ብዙ ልጅ ካለ የመሃል ልጅ ከሆንን ይህን ለመግለጽ አም ሚድል ቻይልድ እንላለን። አም ደ ሚድል ቻይልድ። ሚድል ማለት መካከል ወይም መሀል ማለት ነው። ቻይልድ ደግሞ ልጅ ነው። ስለዚህ የመሀል ልጅ ነኝ ለማለት አም ደ ሚድል ቻይልድ ብለን መመለስ እንችላለን ማለት ነው። በመቀጠል ስለ ራሳችን ወይም እኛ ራሳችን የመሰረት ነውን ቤተሰብ እንዴት እንደምንገልጽ እንያ። ከጋብቻ እንጀምር። አግብተሃል ወይም አግብተሻል ብለን ለመጠየቅ ር ዩ ሜሪድ፣ ር ዩ ሜሪድ፣ ር ዩ ሜሪድ። መልሳችን አይ አላገባሁም ከሆነ ኖ ብለን እንጀምራለን። ኖ አም ናት፣ ኖ አም ናት፣ አይ አላገባሁም። ኖ አም ናት። ከፈለግን መጨረሻ ላይ ኖ አምናት ሜሪድ ብለን መጨረስ እንችላለን። ወይም በቀላሉ ነው አም ናት ካልን መልሱን መመለስ እንችላለን ማለት ነው። በተመሳሳይ ጥያቄ መልሳችን አግብቻለሁ ከሆነ አዎ አግብቻለሁ ማለት ከፈለግን የስ ብለን እንጀምራለን። አም ሃፕሊ ሜሪድ የስ አም ሃፕሊ ሜሪድ። እዚህ ጋር ሃፕሊ የምትለዋን መጠቀምም አለመጠቀምም እንችላለን። የሚገልጸው ግን በትዳራችን ደስተኛ እንደሆንን ወይም ጥሩ ትዳር እንዳለን ለመግለጽ ከፈለግን ሃፕሊ ሜሪድ እንላለን። ኖርማል ትዳር ከሆነ ወይ ደግሞ መግለጽ ካልፈለግን ደግሞ አም ሜሪድ ብቻ ማለት እንችላለን ማለት ነው። የስ አም ሜሪድ አዎ አግብቻለሁ። የስ አም ሃፕሊ ሜሪድ ካልን ደግሞ ያ ሰው የሚረዳው ጥሩ ትዳር ውስጥ እንዳለን፣ በትዳራችን ደስተኛ እንደሆንን ይረዳናል ማለት ነው። ሌላኛው ጥያቄ የሚሆነው ድ ዩ ሃቭ ችልድረን። ያው አግብተናል ወይም አግብቻለሁ ካልን ልጆች አሉሽ ልጆች አለ የሚለው ጥያቄ ይመጣል። ድ ዩ ሃቭ ችልድረን፣ ድ ዩ ሃቭ ችልድረን። መልሳችን አዎ ከሆነ የስ ብለን እንጀምራለን። እዚ ጋር አዎ ሶስት ልጆች አሉኝ ይላል። ስለዚህ so, የስ yes, i have three children yes i have three children yes i have three children ሶስት ልጆች አሉኝ እያለ ነው ማለት ነው። i have ማለት ከቅድም ጀምሮ ስንጠቀመው የነበረው ንግግር አለኝ የሚለውን ትርጉም ይሰጠናል። ብዙ ልጆች ካሉን እንደ ቅድሙ i have three four five ያሉን ቁጥሮችን መዘርዘር ብቻ ነው። አንድ ልጅ ካለን ግን ይህን ንግግር እንጠቀማለን። የስ አይ ሃቭ ዋን ቻይልድ። እዚህ ጋር ልጅ ስለሆነ አንድ ብቻ ስለሆነ ቻይልድ የሚለውን ነው የምንጠቀመው። ቅድም ችልድረን እያልን የተጠቀምነው፣ አሁን ግን አንድ ብቻ ስለሆነ አይ ሃቭ ዋን ብለን ቻይልድ። የስ አይ ሃቭ ዋን ቻይልድ፣ አዎ አንድ ልጅ አለኝ ልጅ የለኝም ከሆነ ደግሞ አይ ዶን ሃቭ ኤኒ ችልድረን፣ አይ ዶን ሃቭ ኤኒ ችልድረን፣ አይ ዶን ሃቭ ኤኒ ችልድረን። ልጆች የሉኝም ወይም ምንም ልጆች የሉኝም እያለን ነው። ስለ ቤተሰቦቻችን ይሄንን ካወራን ይበቃናል። አሁን ደግሞ የምንሄደው ቶኪንግ አባውት ፍሬንድስ ወይም ስለ ጓደኞቻችን ማውራት የመጀመሪያው ጥያቄ የሚሆነው ስንት ጓደኞች አሉ ወይም አሉሽ? ሃው መኒ ፍሬንስ ድ ዩ ሃቭ ሃው መኒ ፍሬንስ ድ ዩ ሃቭ ሃው መኒ ፍሬንስ ድ ዩ ሃቭ። ሃው መኒ ማለት ስንት ነው ብለናል። ፍሬንድስ ደግሞ ጓደኞች ማለት ነው። ስለዚህ ስንት ጓደኞች አሉ? አራት ጓደኞች አሉኝ ይላል። አይ ሃቭ ፎር ፍሬንድስ አይ ሃቭ ፎር ፍሬንድስ አይሃቭ ፎር ፍሬንድስ። አይሃቭ ማለት አሉኝ ማለት ነው። ፎር አራት ነው። ፍሬንድስ ጓደኞች ማለት ነው። ስለዚህ የጓደኞቻችንን ቁጥር እዚጋ እያስገባን፣ አይሃቭ ፋይቭ ፍሬንድስ አይሃቭ ሲክስ ፍሬንድስ ያልን መግለጽ ነው ማለት ነው። አንድ ጓደኛ ብቻ ካለን ይሄን እንጠቀማለን። አንድ የቅርብ ጓደኛ አለኝ ወይም አንድ ጓደኛ አለኝ ለማለት አይ ሃቭ ዋን ቤስት ፍሬንድ፣ አይ ሃቭ ዋን ቤስት ፍሬንድ፣ አይ ሃቭ ዋን ቤስት ፍሬንድ። አንድ የቅርብ ጓደኛ አለኝ። የቅርብ ጓደኛ የሚለውን መተው ከፈለግን ቤስት የምትለዋን እንተዋታለን ማለት ነው። አይ ሃቭ ዋን ፍሬንድ ካለን አንድ ጓደኛ አለኝ እያለን ነው። ቤስት ካለን ግን ደግሞ የቅርብ ጓደኛ ወይም የልብ ጓደኛችን ይሆናል ማለት ነው። ሌላኛው ንግግር ስናይ የቅርብ ጓደኛ ማን ነው ወይም የቅርብ ጓደኛሽ ማን ነው ብለን መጠየቅ ከፈለግን ሁ ኢዝ ዩር ቤስት ፍሬንድ፣ ሁ ኢዝ ዩር ቤስት ፍሬንድ፣ ሁዝ ዩር ቤስት ፍሬንድ። ማይ ቤስት ፍሬንድ ኢዝ ሳሚ ማይ ቤስት ፍሬንድ ኢዝ ሳሚ። ሳሚ ይባላል ወይም ሳሚ የቅርብ ጓደኛዬ ነው እያልን። ሌላው ስለ ጓደኞቻችን ስናወራ በዛው የት እንደተተዋወቅን፣ ለስንት ጊዜ እንደምናውቃቸው በዛው ጨመር አድርገን ማውራት ከፈለግን እነዚህ ንግግሮች እንጠቀማለን። እናያቸው። የመጀመሪያው ከልጅነቴ ጀምሮ ነው የማውቃት ወይም ከልጅነቴ ጀምሮ ነው የማውቀው የሚለውን ምንገልጽበት መንገድ ነው። አይ ሃቭ ኖውን ኸር ሲንስ ቻይልድሁድ። አይ ሃቭ ኖውን ኸር ሲንስ ቻይልድሁድ። ሃቭ ኖውን ኸር ሲንስ ቻይልድሁድ ከልጅነቴ ጀምሮ ነው የማውቃት። እዚህ ጋር ቻይልድሁድ ማለት የልጅነት ጊዜ ማለት ነው። አይ ሃቭ ኖን ማለት ደግሞ ኖን ማለት ማወቅ ማለት ነው። ሀር የሚለው እሷ የሚለውን ወይም ስለ ሴት ጓደኛችን እያወራ እንደሆነ ነው የሚገልጸው። ስለዚህ ይሄ ንግግር ለወንድ ጓደኛችን አይሆንም ማለት ነው። ከልጅነቴ ጀምሮ ነው የማውቀው ካልን ሀር ምትለዋን ሂም ብለን መቀየር አለብን። ሀቭ ኖውን ሂም ሲንስ ቻይልድሁድ ነው የምንለው። ስለዚህ ይሄ ለሴት ጓደኛችን ብቻ ነው የሚሰራው፣ ሀቭ ኖውን ሄር ሲንስ ቻይልድሁድ ብለን መግለጽ እንችላለን። ሌላው ደግሞ ከጓደኞቻችን ጋር የምንተዋወቅበት ጊዜ በቁጥር መግለጽ ከፈለግን ይህን እንጠቀማለን። ለአምስት ዓመት ሙሉ ነው የማውቀው። እዚህ ጋር በወንድ ነው፣ አይ ሃቭ ኖውን ሂም ፎር ፋይቭ ይርስ አይ ሀቭ ኖውን ሂም ፎር ፋይቭ ይርስ። አቭ ኖውን ሂም ፎር ፋይቭ ይርስ፣ ለአምስት ዓመት ሙሉ ነው የማውቀው እያልን ነው። አቭ ኖውን ማለት የማውቀው ማለት ነው። ሂም ሲሆን ደግሞ እሱ የሚለውን ትርጉም ይሰጥናል። ስለዚህ ስለወንድ ጓደኛችን የአውራን መሆኑን ይገልጻል። ፎር ፋይቭ ይርስ ማለት ለአምስት አመት ማለት ነው። እዚህ ጋ ሴት ማድረግ ከፈለግን

ዊ ማለት እኛ ማለት ነው። መት የተገናኘ ነው የተዋወቅ ነው እያለን ነው። ሀይ ስኩል ውስጥ ነው። ስለዚህ ይሄ ንግግር እንጠቀማለን። ሌላው ደግሞ የተዋወቅ ነው ኦንላይን ነው ካልን፣ አሁን የሶሻል ሚዲያ ጊዜ ስለሆነ ብዙዎች ጓደኞቻችንን ኦንላይን ላይ ልንተዋወቅ እንችላለን። ስለዚህ ኦንላይን ማለት በፌስቡክ፣ በቴሌግራም፣ በተለያዩ ሶሻል ሚዲያዎች ማለት ነው። ስለዚህ ዊ መት ኦንላይን ዊ መት ኦንላይን፣ የተገናኘ ነው የተዋወቅነው ኦንላይን ነው ብለን መግለጽ እንችላለን። ሌላው ደግሞ አብሮ አደግነን ብለን ለሰዎች ማሳወቅ ከፈለግን ዊ ግሪው አፕ ትገደር፣ ዊ ግሪው አፕ ትገደር፣ ዊ ግሪው አፕ ትገደር አብረን ያደግ ነው እያልን ነው እዚህ ጋር አብሮ አደግነን እያልን ነው። ስለዚህ ይህን ንግግርንም ከፈለግን መጠቀም እንችላለን። ይህንን ካለን ይበቃናል። ስለዚህ ቀጥታ የምንሄደው ወደ ዴይ ፎር ቴስት ወይም የቀን አራት ፈተናችን ነው ማለት ነው። እንደተለመደው ቀላል ፈተና አዘጋጅቻለሁ። አምስት ጥያቄዎች ናቸው። የመጀመሪያው ቤተሰብ ውስጥ ስንት ናችሁ? መጀመሪያ ላይ የተማርነው ነው እዚህ ውስጥ ያልተማርነው የለም። ቤተሰብ ውስጥ ስንት ናችሁ የሚለውን ጥያቄ በእንግሊዝኛ ነው የምትመልሱት። ሁለተኛው ስንት እህትና ወንድም አለ ወይም አለሽ? ይህንንም በእንግሊዝኛ ነው የምትመልሱት። ሶስተኛው አግብተሃል ወይም አግብተሻል? ይህንንም ትመልሳላችሁ። አራተኛ ልጆች አሉ ወይም አሉሽ? ሶስተኛው ጥያቄ ላይ አግብተናል ካላችሁ ልጆች አሉ ወይም አሉሽ የሚለውን ትመልሳላችሁ። ሶስተኛ ላይ አላገባንም ካላችሁ አሁንም አራተኛውን ልጆች የሉኝም ብላችሁ መመለስ ትችላላችሁ። አምስተኛው ጥያቄ ስንት ጓደኞች አሉ ወይም አሉ ይሆናል። እንደተለመደው ከራሴን የምጀምረው ይህን ፈተና ራሴ ሰርቼ አሳያችኋለሁ ማለት ነው። እኔ በሰራሁት መሰረት ቃላቶችን ብቻ የቀየራችሁ መመለስ ትችላላችሁ። ስለዚህ እኔ ወደ ሰራሁት እንሂድ ማለት ነው። ቤተሰብ ውስጥ ስንት ሰዎች አሉ? ለሚለው መልሴ ዴር አር ፋይቭ ፒፕል ኢን ማይ ፋሚሊ፣ ዴር አር ፋይቭ ፒፕል ኢን ማይ ፋሚሊ። እኛ ቤተሰብ ውስጥ አምስት ነን እኔን ጨምሮ ማለት ነው። እኔን እህትና ወንድሞቼን እንዲሁም ወላጆቼን ጨምሮ አምስት ነን እያልኩኝ ነው። ስለዚህ እናንተ ስንት እንደሆናችሁ ፋይቭ ብቻ የምትለውን በጥቁር የተጻፈችው ማለት ነው። ቁጥሯን በመቀየር ብቻ መመለስ ትችላላችሁ። ሁለተኛው ጥያቄ ስንት እህትና ወንድም አለክ ወይም አለሽ ነው። አይ ሃቭ ዋን ሲስተር፣ አንድ ዋን ብራደር። እኔ ያለኝ አንድ እህትና አንድ ወንድም ነው። አጠቃላይ አምስት እንሆናለን ማለት ነው ቤት ውስጥ ። ስለዚህ አይ ሃቭ ብላችሁ መጀመር ትችላላችሁ። በመቀጠል ስንት እህት እና ስንት ወንድም እንዳላችሁ መጽሐፍ ነው ማለት ነው። ሶስተኛው ጥያቄ አግብተሻል ወይም አላገባሽም የሚለው ነው ማለት ነው። ኖ አምናት ኖ አምናት፣ አይ አላገባሁም እያልኩ ነው ማለት ነው። እናንተ ካገባችሁ የስ አያም ብላችሁ መመለስ ትችላላችሁ። የስ አያም። አራተኛ ጥያቄ ልጆች አሉ ወይም ልጆች አሉሽ? ኖ ይ ዶን ሀ አኒ ሁሉም ቅድም የተማር ናቸው ናቸው የተጠቀምኩት እንዳለ ዚጋ ያለው ንግግር ቅድም ነው ነው። ስለዚህ አይ ልጆች የሉኝም እያልኩ ነው ማለት ነው። በመጨረሻው አምስተኛ ላይ ስንት ጓደኞች አሉ ወይም አሉሽ የሚለውን አይ ዋን ቤስት ፍሬንድ ብዬ መልሻ አለው። አንድ የልብ ጓደኛ ወይም የቅርብ ጓደኛ አለኝ ብዬ መልሻ ያለው ማለት ነው። እናንተ ብዙ የቅርብ ጓደኛ ካላችሁ አይ ሃቭ ትሪ ፎር ቤስት ፍሬንድ እያላችሁ መቀጠል ትችላላችሁ። ስለዚህ በዚህ መልኩ አምስቱን ኮሜንት ላይ ገብታችሁ ትመልሳላችሁ ማለት ነው። ሁላችሁም ዛሬ የገባችሁ እንድትሳተፉ ጠብቃለሁ። ብትሳተፉ በጣም ደስ ይለኛል። ብትሳሳቱ ችግር የለውም፣ የገባው አስተካክልላችኋለሁ። ትክክል የሆነውን ንግግር ትክክል ነው ቀጥሉበት እላለሁ። ያልሆነውን ደግሞ እናስተካክለዋለን ማለት ነው። ስለዚህ ችግር የለውም። ሁላችሁም እችን አምስት ጥያቄ መልሱ፣ ተለማመዱ፣ ልምምድ አድርጉ። የዴ አራት ትምህርታችንን በዚህ እንጨርሳለን ማለት ነው። ቅድም እንደተስማማነው ደግሞ ሰብስክራይብ በማድረግ ቻናሉን ደግፉ። ቪዲዮን ላይክ በማድረግ ደግሞ መማር ለሚፈልጉ ለብዙ ሰዎች አድርሱ። በዴ ፋይቭ ሮብ ማለት ነው። ሮብ ማታ ሁለት ሰዓት ላይ Uh, talking about love and relationship ወይም ከፍቅር ግንኙነት ጋር የተያያዙ እንግሊዝኛ ንግግሮችን እንማራለን። በዴይ ፋይቭ ትምህርት እንገናኝ። ባይ ባይ።